ሰላም እንዴት ናችሁ? ሚኪ ነኝ ከሚኪ ታቦር። የተወደዳችሁ ወንድሞችና እና እህቶቼ እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እንግዲህ ዛሬ በዋናነት ማህበራዊ ሚዲያ ላይ ከምንቀሳቀሱት በተለይ አርቲስት ዘሪቱ ከበደ ተወዳጅ የሆነችው አርቲስት ዘሪቱ ከበደ መጽሐፍ ማሳትሟ የሚታወቅ ነው። ከልጅነት እስከ ልጁነት! የመጽሐፉ ርዕስ ማለት ነው፣ ከልጅነት እስከ ልጁነት። በከፍተኛ ሁኔታ በገበያ ላይ በአሁኑ ሰዓትም እየተሸጠ እንደሚገኝ ጭምርም ነው የወጡት እውነታዎች የሚያሳዩት። በበርካቶች ዘንድ እየተነበበ ነው። የመጽሐፍቱ ይዘት ወይም የመጽሐፉ ይዘት ምን ነበር? እውነት ለትውልድ ያስተምራል ወይስ አስተምረም? አንዳንዶች ሳያነቡ ማህበራዊ ሚዲያ ላይ ብቻ የተፖስተችውን እያዩ የሚያንቀሳቅሱት አሉ። የዘሪቱ ሞተፍ ሞቲቭ ኔጌቲቭ ወይስ ፖዚቲቭ ነው መመልከት ያለብን፣ ዘሪቱ አጥፍታለች ወይስ ለማስተማር ነው የሚሉት ነገሮች ሊታወቁና ሊደመጡ ይገባል። ጥንቃቄ ሊደረግ ይገባል። ከዚህ በፊት እንግዲህ በዘፈን ዓለም ውስጥ የነበረችው ተወዳጇ ድምፃዊት ዘሪቱ ከበደ ኋላ ሙሉ በሙሉ ጌታ ነክቶኝ ወደ ጌታ መጥቻለሁ በማለትም ከዚህ በፊት ደግሞ ከዚሁ ከአርቲስቶች ጀርባ የነበረው ነፍስ ማረውና ኤልያስ መልካ ብዙ ነገሮችን ሲያደርግ የነበረ የሙዚቃ አቀናባሪ ቢሆንም፣ በተመሳሳይ ሰዓትም ወንጌል ስመሰክር ነበር። ግን ሙዚቃ አቀናባሪነቱ በእግዚአብሔር ዘንድም በእግዚአብሔር ቃልም እንደማይደገፍ ግልጽ ነው። ዘሪቱ ከበደ እንግዲህ አንስታለች ከልጅነት እስከ ልጁነት ብላ ያስተላለፈችው መልእክት ለብዙዎች አስተማሪ አይደለም ወይ በሚሉ ዙሪያ በርካታ ሀሳቦች እየተነሱ ይገኛሉ። በርካቶቹ ያሉ ያሉት ያሳለፈችበት የህይወት ውጣ ውረድ ስለሆነ እግዚአብሔር ኃጢአተኛን እንደማይጸይፍ ምክንያቱም የተለያዩ ሰዎች አሉ፣ ሴቶች አሉ። እኔ እኮ ኃጢአተኛ ነኝ፣ እኔ እኮ በደለኛ ነኝ፣ እኔ እኮ ጥፋተኛ ነኝ፣ እኔ እኮ እንዲ ያርግ ያለው ብሎ ተስፋ ቆርጦ ራሳቸውን ወደ ማጥፋት ወደማይሆን ነገር መሄዱትን እግዚአብሔር እንደመወዳቸው አንድ ወዳጅ እንዳላቸው ጥሎ የማይጠል ከጎና ለመሆናቸው ያለው እግዚአብሔር ኢየሱስ ሁልጊዜ እንደምፈልጋቸው ለመግለጽና ለማስተማርም ነው። ብዙ አሳዛኝና ከባባድ የህይወት ምዕራፎችን እንዳሳለፈች ለማስተማር ግልጽ ነው። የተለያዩ ሀሳቦች ሲንሸራሸሩ ተመልክቻለሁ። ከነዚህ ሀሳቦች መካከል አንዱ እንግዲህ ዝሙት ስሩ ብላ አይደለም ዘሪቱ ከበደ ያለችው ያሳለፈችበትን ህይወትን ከንቱና ብክነት እንደሆነ ለማስተማርም ነው የገለጸችው። እዚሁ ጋር አንድ ተስቢሽ የመባል ወንድማችን ያስተላለፈው መልዕክት እጅግ አስገራሚ ነው። አንተ አምላክ እና ፍቃድን እንድፈጽም አስተምረኝ፣ መልካም መንፈስም በቀናችው መንገድ ይመራል። መዝሙር 143 አስር ላይ ማለትም ነው፣ ዘሪቱ ያለችበት በመጽሐፉ ላይ ማለትም ነው። ዘሪቱ ያለችው ይህንን ነው። ዘሪቱ ባለማዊውም አለም ይሁን በመንፈሳዊ ዓለም ስትኖር በጣም ጠንካራ፣ አስተዋይ፣ ቅን ልብ ያላት፣ ማንም የሚወዳት የሚያከብራት፣ ከሰዎች ጋር ሁሉ በሰላም ለመኖር የምትጥር፣ ጮክ ብላ እንኳን የማታወራ የሴትነት ጥግ ያላት መልካም ሴት ነች። ዘሪቱ እንደ ሰው ድካም ቢኖርባት እንኳን ከኛ መካከል እንደ ሁላችንም ትደክማለች እንጂ ዘሪቱ በዚህ መጠን አውርዶ አዘግቶ እርሷን ለማሸማቀቅ መሞከር እንኳን ሰው፣ ሴጣን ራሱ ይታዘበናል። እኔ በግሌ ብዙ ሰው አውቃለሁም እንደ ዘሪቱ ከበደ እግዚአብሔር ረዳው ያገዘው ያጽናናውና ያሻገረው ሰው አላየውም። በተለይ ከቅርብ ጊዜ ወዲህ ከምታልፍበትና ካለችበት ነገር አንጻር ዛሬ ላይ ቆማ መሄዷ በራሱ የእግዚአብሔርን ትልቅ እርዳታ ጸጋና አብሮነት ለማወቅ ትልቅ ምስክርነት ነው። በመቆሟ በመጽናናቷ ወደ ጥፋቷ ለመመለሷ ያበሳጨው ሴጣን በክፋት ተነስቶባታል። ይሞክራል እንጂ አይችልም። የኛ ልዩ ስጦታችን፣ በብርታትሽም፣ በጥንካሬሽም፣ በከፍታሽም፣ በዝቅታሽም እኛ ከአንቺ ጋር ነን። አንቺ ለእኛ ልዩ ስጦታችን፣ በረከታችን፣ አስተማሪያችን ነሽ። በብዙ መባረክሽ እና ብዙ መጽናናትሽ እኛንም አጽንቶናል። ያንቺን መቆም ብዙ ተስፋ ለቆረጡ ሰዎች እንደ መጽናኛ ተምሳሌት ነሽ። በርችልን። እኔ በግሌ ደግሞ ይህን ልምከር፣ በዘሪቱ ብቻ ሳይሆን በማንም ይሆን በማንም ህይወት ላይ ክፋትን አታደርጉ። በተለይ በተለይ በእግዚአብሔር ምሕረትና ቸርነት ከቆመ ሰው ጋር አትታገሉ። ምክንያቱም ትግላችሁ ከግለሰብ ጋር ሳይሆን ከእግዚአብሔር ጋር ነው። እግዚአብሔርን ደግሞ ታግላችሁ አታሸንፉም። ስለዚህ ስም ልታጠፉ፣ ልታዋርዱ፣ ልታሸማቅቁ፣ ልትሰድቡ ስትነሱ ከማን ጋር ነው የምንታገለውስ? የማንንስ ስም ነው የማጠፋው ብላችሁ ጠይቁም። ሳታውቁት ከእግዚአብሔር ጋር ተጋጭታችሁ ተሰባብራችሁ እንዳትቀሩ ተጠንቀቁ። ምሕረት የበዛለት አይወድቅም፣ አይሰበርም። አዎ በጣም የሚገርም ነው። እግዚአብሔር እንግዲህ ሁሉንም የማይጠየፍ አንድ ወዳጅ እንዳለን ልታወቅ ይገባል። ብዙ ሰዎች ተስፋ ቆርጦ ድካም ውስጥ ያሉት አመንዝራዎች የሆኑ የተለያዩ ፈተና ኃጢአት አዘቅት ውስጥ ያሉት እግዚአብሔር እንደምፈልጋቸውና እንደምወዳቸው ዘሪቱ ከበደን እንደዚህ የምናገሩት ከእሷ የባሱ ሽፍታና ማፊያዎች እንደሆኑ ጭምርም ነው። በሚዲያ ደረጃ ወጥታ በመጽሐፍት ላይ ህይወቷን ያ ሁላ ብክነት እንደነበረ ዘፈን ብክነት እንደነበረ ዓለማዊ ነገር ብክነት እንደነበረ የዓለም ዝና ብክነት እንደነበረ ከንቱ እንደነበረ ነው ያስተማረችው። ሌላ አዲስ ታምር የለም። ይህ ሁላ በማድረጉ አሁን ብዙ ሰዎች ብዙ ወንዶች የሚያስቡት ከብዙ ሴቶች ጋር ማደር፣ ብዙ ሴቶች ደግሞ ከብዙ ወንዶች ጋር ማደር ይህ እንደ ጥሩ ነገር አድርጎ ስፕሪት እንደሆነ ዴማኒክ ስፕሪት እንደሆነ ጨምርም ከዚህ ትርፍሳዊ ውርደት ክሳራ እንዳለ ለማስተማር የሞከረችበት ሁኔታ ነው። ማነኝና ማነ ማነሽ ምትናገሪያል? ማለት እሷ ላይ የምትናገሯት እነማናቸው ናቸው? እናንተ ምትናገሯት እነማን ናቸው? እኔ ማነኝ? በምን ሞራል እሷ ላይ የመናገር አቅም አለን የምለው ነው። ምክንያቱም ጻድቅ ከእግዚአብሔር በቅርብ ማንም ይህን እግዚአብሔር ጻድቁ እግዚአብሔር እንኳን ይቅር ያለበትን ከእሷ ጋር ልጁ አድርጎ ዳግም ያቆመበትን መንገድ እኛ ለምን እንደዚህ እንናገራለን? የሚሉት በጣም ስነልቦና ይጠይቃል። በሰፈርንበት ልክ መስፈሪያ ወደኛ እንዳይመጣ ነገሩ መጠንቀቅ ያስፈልጋል። አንዳንድ ሶሻል ሚዲያ ላይ ለማሸማቀቅ የተደረገበት የተከደበት ርቀት አንድ ያው ወደ መንፈሳዊ ሕይወት ወደ ጌታ መምጣቷን ያበሳጫቸው ሴጣናዊ መንፈስ ወይም ካልሆነ በስተቀር የእግዚአብሔር ልጅ ሆኖ በዘሪቱ ላይ የምናደድ አለ ብዬ አላምነ ምክንያቱም የእግዚአብሔር ልጅ ሆኖ በፍጹም የእግዚአብሔር መልእክተኛ የእግዚአብሔርን ሀሳብ የእግዚአብሔርን ፍቃድ የሚያዳምጥ የእግዚአብሔርን መንገድ የሚያይ ሰው በፍጹም ዘሪቱ ላይ እንዲህ ይነሳል ተብሎም አይታሰብም። የታችን እንግዲህ ያሳለፈችበት ውጣ ውረድ ከዚህ በፊት ከባድ ሐዘን ገጥመዋታል። ገጥመዋት የማ ከባድ ቻለንጆች ገጥመዋት ነበር። ያን ሁላ በእግዚአብሔር ብርታትና ጥንካሬ በኢየሱስ አጋዥነት ለዚህ እንደበቃሽ ጀምርም በታሪኳም ተናግራለች። ለእጅ ዘሪቱ በአሁኑ ሰዓት ዘፈንን ሙሉ በሙሉ ተፍታትታ ወደ ዝማሬ ገብታለች። አንደ ቤቷን በቅዳሴ በጣም በሚገርም ሁኔታ እግዚአብሔርን በማሞካሸት በማመስገን በማሞገስ በማቆላጰስ አሁን ተያይዛለች በጣም በሚገርም ሁኔታ። ስለዚህ ይህን መንገድ የጀመረችበትን ለማደናቀፍ ለማሰናከል መሞከሩ በዛ ርቀት ሄዶ ለማሸማቀቅ መሞከሩ ተገቢ አይደለም። ዘሪቱ ከዚህ በፊት በተለያዩ ነገሮች አስተማሪ ነገሮችን አስተዋይ ነገሮችን ስትሰራ የነበረች አርቲስት ነች፣ አስተዋይ ነች ዘሪቱ። ስለዚህ ምን አጠፋች? ምንድነው ጥፋቷ? ለምንድነው ሰው በዚህ ደረጃ ዘመቻ አድርጎ ርብርብ እያደረገ ያለው? ወደ ራሱ እንዳይመጣ ወደ ጥፋት ባይሄድ የተሻለ ይሆናል። እውነትም በጣም በሚያሳዝን ነገሮች እንደዚህ በዚህ ደረጃ ለማሸማቀቅ ምን አጠፋች ዘሪቱ? ለማስተማር የሄደችበትን ርቀት ለምን በዚህ ደረጃ እንደዚህ መናገሩ ተገቢ ነው ወይ? እኛ ማንን ለምለው ነገር ልታይና ሀሳብ ውስጥ ለገባ ይገባል ማንን ስለዚህ ስለ እሷ እንደዚህ ምን እናገረው የሚለው ነገር በጣም ልጠናና ልተገበር ይገባል። እንግዲህ ያን በማስመልከትም ነው ከልጅነት ከልጅነት እስከ ልጁነት ማለት ከልጅነት ተነስቶ ህይወቷ እስከ ልጁነት ማለት የክርስቶስ ልጅነትን ለመግለጽም ሄደችበት። እጅግ አስገራሚ መልእክቷን በዚህ መጽሐፍቱ ላይ በርካቶች እየታዘቡ እንደሚገኙ ጭምርም በተለይ ትምህርት እየወሰዱበት እንጂ ወደ ጥፋት እየሄዱበት እንዳልሆነ ግልጽ ነው። ሚኪታቡን ሰብስክራይብ በማድረግ ወቅታዊ ነታተን መረጃ አገኙ። ሰላም ቆዩልን።